በቴሌግራም ምን ያክል ዶላር እየሰራሁበት እንደሆነና በተጨማሪ ደግሞ ከእናንተ ጋር ዊዝድሮ ሳረግ እያሳዩችሁ እገኛለሁ ማለት ነው። ዘት ነገሮች ወጣቶች፣ ዩኒቨርሲቲ ያላችሁ፣ ከቤታችሁ ያላችሁ አመት ሞክሩት፣ መክራችኋለሁ ራሳችሁም ተመልክታችሁ ያን ደ ላይ ቪዲዮ የምሰራበት ደግሞ ብዙዎቻችሁ በምትከታተሉኝ አሁን ከስክራ የምትመለከቱት ማለት ነው። ዊዝድሮ እያረኩ እየሰራሁ እንዴት መጀመር አለብን እያላችሁ ቴሌግራም ላይም ደግሞ እያስተማርኳችሁ ይገኛለሁ ማለት ነው። አሁንም ግን በጣም ብሱ ያልገባው ነገር ስላለ በተጨማሪም ደግሞ ይሄ ስራ ጋይስ ማንም ወጣት መስራት ይቻል። ጋይስ እኔ ዴይ ላይፍ ከጀመርኩ አሁን ወደ ክፍል አስር እየደረስኩ ነው ማለት ነው። እስካሁን ከመቶ ስልሳ ሰባት ዶላር በላይ ዊዝድሮ አድርጌያለሁ ማለት ነው። ኢማጂን መቶ ስልሳ ሰባት ሲባዛ በመቶ አምሳ አድርጋችሁ መስራት ይሻላችሁ ማለት ነው። ስለዚህ ዛሬ እኔ የምነግራችሁ መሰላችሁ እንደኔ ያሰሩ ይቻላችሁ ገና እየጀመራችሁ ስለሆነ ማለት ነው። ነገር ግን ቀስ በቀስ ደግሞ ወደ ኔሪቲ መግባት ይቻላችሁ ማለት ነው። አስቡት ሲ ጋይስ ገና በመጀመሪያ ወራችሁ ሀምሳ ዶላር ብትሰሩ እኮ ወደ ሰባት ሺ አምስት መቶ ብር ማለት እኮ ነው። ሀምሳ ዶላር ብትሰሩ ማለት ነው። ስለዚህ ዛሬ እያንዳንዱ ፉል ስቴፕ እንዲተረጋችሁ መስራት እንደሚችሉ አሳያችኋለሁ ማለት ነው። ድል ካለፋችሁ ኋላ መቆጨስ እንደሚመሳችሁ ማለት ነው። ምክንያቱም አንዳንድ ትሬንድ የሚደረጉ ስራዎች አሉለ ከሆነ ሰዓት በኋላ የሚታለፍ ስለዚህ እናንተ ምንም ወጪ ያስፈልጋችሁ እንዲተረጋችሁ እንደምትሰሩት አሳያችኋለሁ ቴሌግራም አካውንት ያስፈልጋችኋል ማለት ነው። ኢትዮጵያ ላይ በጣም ብዙ ሰው የሚባል ደረጃ ቴሌግራም አካውንት አለው ይሄ ነገር የሚያሳስብ ነገር አለ ማለት ነው። ስለዚህ ቴሌግራም አካውንት ካላችሁ ቻናል ወይም ደግሞ ግሩፕ ልትከፍቱ ይገባል ማለት ነው። ስለዚህ አሁን ዋናው ስራ ይመጣ ማለት ነው። ቻናል ወይም ግሩፕ ልትከፍቱ ይገባችኋል ማለት ነው። በመቀጠልም ቴሌጋ ዶታ ው እንዲሁም ደግሞ አድስሊ የሚባሉ ሁለት የሆኑ ወይሴቶች አሉ ማለት ነው። እነሱ ናቸው ከእናንተ ቻናላችሁ ላይ የመጡ ማስታወቂያ መሰራት የሚሰሩ ማለት ነው። እኔ እስከ ቁጥር ዜ ድረስ ሪሰርች ሳደርግ ምን የሆነው ቪዲዮ ሰራም የተመለከትኩት ነገር ቢኖር የሚያስፈልጋቸውን ኦዲየንስ እንዲሁም ደግሞ ምን ያክል ቻናል ላይ ሰው ሊኖር ይገባል የሚለውን አሁን ከስክሪም የተመለከቱትን ወደ 20ሺ ሰው እስካሁን ጋ ቪዲዮን ተከታትሎታል እና በጣም እሱ ደግሞ ኮሜንትም እያደረገ ይገኛል። ገብታችሁ መለከት ይችላላችሁ ማለት ነው። አሁን ከስክሪን ትመለከቱን ሊንክ ወይም ደግሞ ዲስክሪፕሽን ያስቀምጥላችኋለሁ በዛ መሰረት አረጋችሁ መስራት ይጠበቅባችኋል ማለት ነው። ያንን ገብታችሁ ከተመለከታችሁ በኋላ አይኖ በጣም እሱ እንደሚከብዱ አልጠራጠርም። የሀያ ደቂቃ ቪዲዮ ነው። አስራ ሰባት እስከ ሀያ ደቂቃ የሚሆን ቪዲዮ ነው። ሁሉንም ኦቨርቪው ለማየት ተመለክር ያለው ማለት ነው። ነገር ግን ዲቴይል ያስፈልገኛል የምትሉ ካላችሁ እንዴት ታደረጋላችሁ ማለት ነው የሚያስፈልጋችሁ እንዴት አድርገን ነው ከኦዲየንሶቻችን ጋር መገናኘት ምንችል? እንዴት አድርገን ነው ዋጋ ማውጣት ምንችል? ለምሳሌ ያክል እኔ አሁን ለአንድ ፖስት ሀያ ሁለት ዶላር ምጠይቅ፣ እናንተ ቢያንስ ቢያንስ ለአንድ ፖስት አምስት ዶላር ጠይቁ። ዝም ብላችሁ ፖስት ላደረጋችሁ ብቻ ሰዓት አምሳ ብር ታገኛላችሁ። ኢማጂን እኔ ለአንድ ፖስት ሀያ ሁለት ዶላር ምጠይቅ፣ እንደዛ ሁን ይመጣላችኋል ማለት ነው። ለሳምንት ከመጣላችሁ ደግሞ ለሳምንት ኮንትራክት ከትፈራረማችሁ እስከ መቶ አርባ ዶላር ሊመጣ ይችላል። ነገር ግን እንዴት አድርጋችሁ ነው ኮንቴንት ክሬት አድርጋችሁ መጀመሪያ ኦዲየንሳችሁ የምትገነቡ በተጨማሪ ደግሞ የኔ ኢማጅን ወደ 61 ሺህ ምናምን ተከታይ በላይ ያለኛለ ከዛም በተጨማሪ ደግሞ 3 ሺህ ተከታይ ያለኛለ፣ ሁለት ሺህ ያለው አለ፣ አስር ሺህ ያለኛለ። ያን ሁሉ እንዴት መሰላችሁ ለፊልም ፖስት ማድረግበት ያለ እነዚያ ሲደመሩ በጣም ጥሩ የሆነ ኢንከም ታገኛላችሁ ከቴሌግራም ብቻ። እራሱ ደግሞ ቴሌግራም የሚከፍልበት መንገድ ደግሞ አለ ያናቸኋል። ስለዚህ ከዛ ደግሞ ገንዘብ ታገኛላችሁ ማለት ነው። በአጠቃላይ እስካሁን ከዛ መቶ ምናምን ስልሳ አካባቢ ከቴሌግራም ወደ ሃምሳ ምናምን ተቀብያለሁ። ኦልሞስት ወደ ሁለት መቶ አስር በዴል ላይፍ አሁን ዴል ላይፍ ፓርት ናይን ወይም ቴን ደርሰናል ማለት ነው። በአስር ቀን አካባቢ ማለት ነው ያንን ያገኘሁት እና እናንተም ቅደም ተከተሉ አሁን እንዳሳያቸው ማለት ነው። መጀመሪያ ቪዲዮን እዩት። ከዛ ደግሞ አሁን ከስክሪን ላይ ከምትመለከቱት ቴሌግራም አካውንት ላይ ገብታችሁ ክላስ ላሽ ጻፉልኝ ማለት ነው። መጀመሪያ ግን ያንን እዩትና ከገባችሁ ክላስ ላችሁ አትጻፉልኝ። ካልገባችሁ ግን በደንብ አይታችሁ ጨርሳችሁ መታችሁ ክላስ ላችሁ ጻፉልኝ ማለት ነው። በላይቭ ሴሽን የተዘጋጀ ክላስ አለ ማለት ነው። ያንን ሪካርድ አድርጌ አስቀምጥኩታል። ያንን በአንድ ጊዜው እልክላችኋለሁ ማለት ነው። አሁኑ ለመስራት ጀምሮ ጋይስ፣ እንደዚህ አይነት ነገሮች ወጣቶች፣ ዩኒቨርስቲ ያላችሁ፣ ከቤታችሁ ያላችሁ የምትሞክሩት መክራችኋለሁ። ማንኛውም ጠይቅ ካላችሁ ኮሜንት ላይ ያስቀምጡልኝ ወዲያው ለመለስ ሞክራለሁ። ይመቻችሁ። አሁን ቅድም ተከተሉ እናውቃችኋል። ከዚህ በኋላ መንገዱ የእናንተ ነው ማለት ነው።